ምናልባት ፖሊሶች ለማጣራት መጥተው ሊሆን ይችላል። እንዴ! እንዴት መጣች? ተነስ፣ ሂድ፣ ክፈትላት። እፉ፣ ምንድነው ? ማን ነው እንዲህ ያደረገች?

ሁንም ግን በስልክ ማውራት ባይኖርብኝም የማውራ ስለ ፍራታ ጉዳይ ነው እ ቆይ ጨረቃ ጨረቃም ምን አጋጥማት ነው አሁን ደና ናት ባካ ላጊንታ ማውራት ስላልቻለች እኔ አንተን አግኝቼ ማውራት አለብኝ እሺ እሺ በቃ ቅድም የነገርከኝ እዛው ላይ ነህ አዎ እዛው ነኝ በቃ እዛው ጋር ጠብቀኝ ቆይ ግን ቢዝ ወንድም የሰማ ይመስልሻል እንዴ? አይ አይመስለኝም። ቢሰማማ ኑሮ ይደውልልን ነበር። ቆይ ግን አሁን ለምን አልነገራችሁንም ሲል ምን እናደርግ ነው? ምን እንለዋለን? ያው በቃ ድንጋጤ ውስጥ ስለነበር ለዛ ነው እንለዋለን። ለምን እች እጭ ኖሬ ለመናገር ጊዜ አጣችሁ ነው? ለመናገር ስላልፈለጋችሁ ነው እንጂ። እሺ ደግሞ እናንተ መናገር ከከበዳችሁ፣ ሉሊት ለናታን ባክሽን ነገር ይብትሉኝ። እኔ ያልናገረውም ነበር። አያይ እንደዚህ አይነት ነገር ሳትናገር የምትረሻል አልመሰለንም። ለዛ ነው እንጂ እኮ እንድትነግሪው እናስታውሰሽ ነበር። ይልቅ እሷን አሁን ታያትና እላይ ሄደ። ናታን የኤፍራታን መጎዳት ሰማ። ሰላም አሌይኩም ሰላም ውድ ሀገሬ ልጆች እንዴት ናቸው? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላ በያላችሁበት ሰላማችሁ ብዝት ይበልልኝ። ይህም ቪዲዮ ስትጀምሩ ላይክ አድርጎ እንዲሁም ሰብስክራይብ አድርጎ ማለት ነው። ውድ ሀገሬ ልጆች ሀረግ ክፍል መቶ ስድስት እና ኤፍራታ አደጋ ደርሶባት ነበረ። ያው ያፌት ናታንን ግደሉት ሲል ሲያወራ ሰምታ ነበረ እና በዛ ምክንያት መሪውን አንትል ብላው ነበር ማለት ነው። እና አደጋ ደርሶባት ነበረ። ከአደጋውም እንግዲህ ነቅታለች ማለት ነው። ሎሊትም ለገነት ደውላ ያው አልነገረቻትም እንጂ አደጋ እንደተፈጠረ ነግሯት ነበረ፣ ግን በመሀል ቻርጅ ጨርሶባት ገኒ አልሰማቻትም ማለት ነው። እዚህ ጋር በጣም ደስ ይላል። ምክንያቱም ባለፈውም እንደዚሁ ፓራላይዝ አደረገቻት ራሷን ስታ ነበር። አሁንም ትስታለች ብዬ በጣም ፈርቼ ነበረ፣ ግን በመሀል ስልኩ ተቋረጠ ማለት ነው። ደስ ይላል፣ እንኳን ተቋረጠ ማለት ነው። ሉሊት ግን በጣም ውድ ያገር ልጆች ምን ይመስላቸዋል? ሉሊት በጣም ኢንትል እያለች ነው። ነገረኝነቷ በጣም በዛ እያስጠላ መጣ ማለት ነው። እና በዚህ መስተጨረሻ ጽዮንም ያው ለጽዮንም የነገረቻት እሷ ናት ሚዲያ ላይ ተለቆ ዜናው ማለት ነው እንግዲህ ጽዮንም ለቤዚ ነገረቻት ሁሉም እየሮጡ ጽዮን ቀድማ ደረሰች ማለት ነው ናታን ያፌት ቤት ማለት ነው ናፌት ጮሆችበት በቃ ስትጮህ እንግዲህ እሱ የመሰለው ፖሊስ ነበረ ያፌት የመሰለው ማለት ነው በስተ መጨረሻ ጽዮን ናታንን ልታንቀው ይቅርታ የሰው ስህተት ነው። ያፌትን ልታንቀው ደርሳ ነበር ማለት ነው። በቃ እና እነ ቢኒና አቤል ገላገሏት ማለት ነው። እንግዲህም ገን ቤዚም የፍራታ ጋር መጥቶ ማለት ነው ሁሉም አዘኑ ማለት ነው። ያው ዶክተሩም አለ ማለት ነው። እንግዲህ የፍራታን እየጠበቋት ነው እስክትነቃ ድረስ ሲጠብቋት ቆይተው በማል ነቃች ማለት ነው። ሉሊት ደግሞ ያው ሪከርድ አርጊ ስላላት እንግዲህ ሪከርድ ከፍታ ሪከርድ የሚያወራትን ለመስማት እንትላድርጋለች ማለት ነው። ኤፍራፋ ጎና አድርጋለች ዶክተሩ የሚያወራውን እሷ የምታወራውን ሁሉም የሚያወሩትን ቀርቷል ማለት ነው። እንግዲህ በዚህ መሀል ለያፌት ስልክ ይደወልለታል። ዲኤንኤውን ቀይሮታል ያፌት ማለት ነው። እኔ ሙሉ በሙሉ ደስ ብሎኝ ነበረ። ያፌትና ናተን ወንድማማች አልመሰልኝም ነበረ። ይህኔን ቀይሮታል ዶክተሩ እንዳወቀ ምናምን ይነገረዋል ማለት ነው። ያፌትም እንግዲህ ተነስቶ ይሄዳል ማለት ነው። እጁ ረጅም ነው። እንግዲህ ገኒም አብሬ አድራለው ስትል፣ አይቻልም ማለቻት ኤፍራታ ማለት ነው። በዚህ መሀል ያው ሁሉም ሄዱ ማለት ነው። ናትሪያ ምናምን የደህንነት እንትን እሱን ጋ ሂዶ የዶክተሩን እየተከታተለው ነው ማለት ነው። እንግዲህ ናኦድም እናቱ ጠብቀው የአራ ትምህርት ቤት አልገባችም፣ ያው እንዳስተካክል እንደታላቅ ወንድምነት እንዲቆጣት እየነገረችው ነበረ። ናኦድም እኔ ምንም ማድረግ አልችልም። አሁን ነው እንዴት አየውስ ብሎ እናቱ ጋር ያው ሲጀምር እናቱ ጋር አይዋደድም ማለት ነው እንደዛ አላት ማለት ነው። እና በዚህ መሀል ሁሉም ወደ ቤታቸው መተው፣ ገኒም ትታት ኤፍራታን መታ ወደ ቤቷ ማለት ነው። ሉሊትም እንግዲህ የቀዳችውን ሪኮርድ እያዳመጠች ዘና ፈታ እያለች ነበረ በድምፃቸው ማለት ነው። ደስ ብሏት ማለት ነው እንግዲህ በዚህ መሀል ቤዚና ጽሆን ስለ ናታን እያዘ እንትል እያሰቡ ያው ለናታን ይነገረው አይነገረው እያሉ እንግዲህ እያሉ ክላሳቸው ገቡ ማለት ነው። በዚህ መሀል ዶክተሩ ለናታን ደውሎለት ያው ስለ ኤፍራታ እንዲያወራው ነግሮት ነበረ። እንግዲህ የናታንም ቦታው ደርሶ ነበር፣ ግን ናታን ደግሞ ወጥመድ መስሎት ተመለሰ ማለት ነው ወደ ቤት ሲመለስ እንግዲህ ያው ሉሊት እየሳቀች ነበረ፣ በሪከርዳቸው ናታን እንግዲህ ያው ተናዶ ነው የተመለሰው፣ እና ያገኙኛል ላያገኙኝም የያፌት ሰዎች ብሎ ነበር። ያው አልደረሱበትም ማለት ነው። እንግዲህ ያው ሉሊት በስተመጨረሻ አስባ አስባ ምን በሰው ሚስት እያለች ሉዊት ነገረችው ማለት ነው። ኤፍራታ እንደተጎዳች ደጋ አደጋ እንደደረሰባትና እንዲሁም እሷ ቆም ሞተች ብላ ነበር ያረዳችው ማለት ነው። በዚህ መሀል የአፌትም ዶክተሩን አገኘው ማለት ነው። እንግዲህ እዚህ ላይ ነው ያቆመው። እውነት እናታን ተመልሶ ዶክተሩ ጋር ይሄዳል ወይስ የአፌት ዶክተሩን ይይዘዋል? አብረን የምናየው ይሆናል ጉዳይ። ሀገሬ ልጆች፣ አመሰግናለሁ።